ሊኖር ይቻላል። ችግር የለውም አታስቡ። አሁን እኛ ሰርግ ልንበላ ነው። ዲዚስ ሸቀን ጀምራለች። ስራ ጀምራለች። ስምንት ሰዓት ይሄው እግሬን እግሬን ቼን እያለች ነው። ሰርፕራይዝ አላችሁ እናንተ

መቼ ነው ታዲያ? እንጠብቃለን። ለምን የዛሬ አመት አይሆንም? እኛ ምን ምን ገደሽን? ሰርግ ብቻ አይሆንም። ምን ቸገረን? አው እንደዛ ነው? በተስፋ እየጠበቀን ነው አንቺ እኔ ግን። አዎ የጃ ፋሚሊዎች በጣም ነው የሚመቹ። አያችዋ ግን እሷን ብቻ ይመቻት። ግልብጥ ነው የሚሉት እና ሪች ነገር ፍለጋ ነው የመጣችው። ባይ ዘ ወይ እኔ ተመችቶ እኔ ጃዬ ምንም ስታደርግ ተመቼኛለች። አይ ላይክት በጣም ነው የምወዳው። እናየትም ሸኛ ነው። እናንተ ማድረግ ያለባችሁ አሁን ዴዚ ድክም ይላት እንደውም ዴዚ በጣም ለድጋፊው ስትል በጣም ፓውር እያላት ነው። ቲክቶክ ካልገባች ደግሞ ይደብራታል። ከማን ጋር ትጫወታለች አሁን ልገራችሁ። ቲክቶክ እነሱ እንኳ በነሱ ኃይል በገንዘብም ድጋፍ ቀርቶ በጊፍት የሚጥለቀለቁት ቀርቶ ኢብነኛ ቲክቶክ ቅርቅር ይለናል። ስለዚህ ሷራ ቲክቶክ ቅርቅር ይላታል። ብዙ ሰው አጠገቧ ሰለለ። አዎ አይ ሰውዬው አይቶም ምንበር ተገደለ እኮ ነው እሽለጣለጣለ ብትል እራሱ ግንባሯን የሚላት ይመስለኛል። አ ሰብስክራይብ አድርጉላት። ሁ አሁን ይሄ እኔ እንትተዋል እኮ ነገር ልጆቹ አስራ አምስት ቀናቸው ካልመጡ ግን ሁሌ ይጣላሉ። ወይኔ አምላኬ፣ ኧረ በጣም ነው የሚያስጠላው። ተው አሁን ይሄ ውርደዋል። የዲዚን ዩቲውብ እንዲያድግ ሰብስክራይብ አድርጉ በሉ እና አድርገናል። አዲሱ ዩቲውብ አዲሱ ያ ትልቁ ዩቲውቡን ሳይሆን አዲሱ ትልቁ ዩቲውብ በእናትዋ እጅ ነው ያለው። ይሄ አዲሱ ዩቲዩብ ማለት ነው። ባይ ዘ ወይ ልንገራችሁ ደግ ልጅቷ አዲሷ ጓደኛዋ ጓደኛዋ ግን ዴዚን ጓደኛ እንዳታሳጣፍ በጣም እየተጠነቀቀች ነው። ለደጋፊዎቹ በጣም ነው የምትፈራው። በጣም በጣም እየተጠነቀቀች ነው ደጋፊዎቿን እንዳይዞሩባት ግን አሁን እናንተ ሰው አታሳጧት። እውነት ነው ሜላት፣ ይኸው ልንገራችሁ ሜላት፣ በደጋፊ ምክንያት ነው ከዲዚ ጋር የተራራቃችሁ በደጋፊና በእናትየው ምክንያት። ሰው አታሳጧት። በቃ እቺ ልጅ ምትሰው መዳኒትም ነው ክፉ ብቻ ሳይሆን መዳኒትም ነው። ልጅቷ ጥሩ ልጅ ናት፣ ግን በጣም እየፈራች ነው። ለምታቃላችሁ አሁን የነጭ ባህሪ ነው ያለባት አማርኛ ስለምትሰማ ብዙ ሰው ነቀፊታ ካገኘች እንደዚህም ትሸሸታለች። ያው ራሱን ታስበልጣለች። አንድ እናንተ በምትሳደበው ሰዓት አሁን ሜሉ ዴዚን ራገጫት። በደጋፊ ምክንያት ነው ገባችሁ? አሁን ከጎበዝ ብቶ ከዴዚና ከሜሉ አንድ እናትየውም ሰው አትፈልግም። ጓደኛ እንዲኖራት እናትየውም አትፈልግም። ሁለት ደግሞ እናንተም አት ጥፋተኛ እንኳን ብትሆን ጓደኛዋ አናችሁ ተቀበሉ። ጎበዝ ጎበዝ፣ ኮመንት ላይ ሄዳችሁ ጎበዝ፣ ስህተት ኢቭን ስህተት ቢኖርባት ለምን ሰው አታሳጧት? አዎ ሚቱ ዛሬ በጣም ነው ያስጠላኝ እኮ ወንድማቸው እህታ የኛን እህት እንደሚያገባ አላወቁም መሰለኝ። ወንድምነት እንዲህ ብሎ ወንድምነት። ኤልዳና ማናት? ማናት? ኤልዳና በጣም ታውቃታለች፣ ባይዘው ኤልዳና ለዛ ነው የተናደድኩት። ወይ ሜላት ጋር በጣም ቤስት ፍሬንዶች ናቸው፣ ግን ሜላት አሁን ከዴዚ ጋር ኮንታክት ማድረግ አትፈልግም። ለምን ሜላት ስትናገር ልክ እንደነ ዝምብላ ነው። ዴዚ እንደ ኢትዮጵያ ባህል ነው የምታወራው። የእኔ ቁፍጥ ጨርሳ መናገር አትፈልግም ሚዲያ ላይ። ሜላት ደግሞ እንዳያችዋት ናት የምትፈልገው። ሴም ላይክ ኤሮፕ ናት እሷ እንዳለችበት አገር የምትኖር ነው። ለዚህ ደግሞ ልክ እንዳበሻን እና አሁን እኔ ልንገራችሁ፣ ዛሬ እኔ ሚላትን ምን ምን እቺ አዲሷን ጓደኛዬ ግን አደራችሁ ነን እሷን፣ እንዳት እንትን እንዳትሏት ፕሊዝ። ይሄን እናንተ እኮ ማች ነን የምትሉ ስህተት ካለ ኢንቦክስ ላይ ጻፉላችሁ እንጂ የሆነ ነገር ካረገች ወይ ወይ እንዳትሉ አሁን ለጊዜው ባጠገቧ ያለቻት እሷ ናት። ዲቦራ በጣም ጥሩ ልጅ ናት። ባይዘ ግን ዲቦራ ትምህርት ላይ ነውኮ። አሁን ትንሽ እስከምትረጋጋ መማር የምትፈልግ አይመስለኝም። ዲቦራ በጣም ጎበዝ ተማሪ ናት። ባይዘ ከዱባይ ወደ አሜሪካን ሄደችው ለትምህርት ነው።